በእርዳታ ስም የዘረፋችሁ ለድሆች የተሰጠን ገንዘብ የበላችሁ የደሃምባ አጋለጣችሁ። አሁን ለምሳሌ ካያችሁ እርዳታ የዚህ የሚሰራው የዛኛው በጣም ነው የሚጠላው። ለምን በእርዳታ ብር የሚሰበስቡት ሰዎች የዚህኛው ከዛኛው ጋር ጸበኛ ናቸው? አይወደ አይወደድም እርዳታ ሰብሳቢ እንዴት ሊጣላ ይችላል? እንዴት ሊቀያየም ይችላል? እስቲ ንገሩ እንዴት ነው የምትጣለው? እንዴት ነው የምትቀያየው? በፍቅር ነው አይደል? ለሰው ነው የሚለው፣ ገንዘቡ ለተቸገሩ ነው። ለምንድን ነው የምትጣሉት? እስቲ ንገሩ። ገንዘቡን ስለምዘርፉት፣ ምን ጥያቄ? ገንዘቡን ሙሌ አርጋችሁ የዳውን ገንዘብ የሆነች የማይረባብር ለእነሱ ትሰጣላችሁ። እስቲ ስንት ዓመት ኢትዮጵያ ላይ ኢትዮጵያ ላይ አይደለም አሜሪካ፣ አውሮፓ፣ አረብ ሀገር የትም ያላችሁ ኢትዮጵያ የምትኖረው አይደለም በሶስት አመት አሜሪካ መጥቶ አንገቴ እንሰጣለሁ ኢትዮጵያ ላይ ሁለት ሶስት ቪላ ያለው ሁለት ሶስት መኪና ያለው ካለ በሶስት አመት አሜሪካን ሀገር የሚኖር አንገቴ እንሰጣል። ሎበሪ አሜሪካን ኢትዮጵያ ምንም ሳያሰራ ምንም ስራ ሳይኖረ ሳይኖራችሁ እርዳታ የሚሰሩት በሙሉ ናቸው፣ ባለ ሁለት መኪና ናቸው፣ ባለ ሁለት ሶስት ቪላ ናቸው በሁለት በሶስት አመት ውስጥ አሜሪካ አውሮፓ አርባ ሀገር የትም ሀገር ኖረ በሶስት ዓመት ውስጥ ሁለት ቪላ ሁለት ሶስት መኪና ሰርተ አስራ ስምንት ሰዓት ብሳል የለም። ኢምፓስ ምን ተደርጓል? የነዚህ የሚልኩት እነ ምስኪኑ እነ ፍራውን እነ የአገር ልጅ እነ ዞይ የሚልኩት ገንዘብ ሌሎችም የትና ወንድሞቼ የሚልኩት ገንዘብ ተወስዷል። እስቲ አሁን ፍራውን ከላከው ከሆልሞስ ከዘጠኝ 9 ሚሊዮን ብር ላይ ስንቱ ተሰጥቷል? በአንድ ወር ከዘጠኝ ሚሊዮኑ እንግዲህ ቢያንስ ማለት ነው በእርግጠኝነት አምስት ሚሊዮኑ በኪሳቸው ውስጥ የአንድ ወር ማለት የአንድ ወር ኪሳቸው ገብቷል አምስት ሚሊዮን። ስለዚህ በአንድ ወር አምስት ሚሊዮን ካገኘ አስቡት፣ በአንድ አመት 60 ሚሊዮን ብር ሸቅኗል ማለት ነው። ይሄ የፍራውል ብቻ ነው እንግዲህ የተበላው። ሌሎቹ የሚሰጡትን አስቡት እንግዲህ በሕዝብ ስም የሚነግዱበት አስቦት እንግዲህ፣ ስልሳ ሚሊዮን ከአንድ ሰው ብቻ ተቦት ወተዋል። በአመት ውስጥ የሌላውን ጨምር ተቀንዶ ማልቅ ብር ሰርተዋል። ዘግተዋል ዘግተዋል። አዛኝ መስለው የእነሱ ላይፍ ነው የሚቀየረው። ምንድነው ስራ ብትለው እርዳታ አሰባስባለሁ። አይ ትንሽዬ አንድ ሁለት ቤት አለችኝ ብዙ ነገር የለኝ መስኪ ነኝ ይላል። በቲክታክ ገንዘብ ምን ያለው የሚሰራው ኢትዮጵያ ከወቅ ምን ያህል ይሰራ ኢትዮጵያ ላይ ገንዘብ በቲክታክ ብዙ የሚሰሩ ልጆች ትናንትና ነው። እነናሁን ፎንቴ እንኳን ትናንትና ይህንላ እነናሁን ፎንቴ እነንትና ናቸው። ያሉ ማን ነው ስሟ? እነናሁን ፎንቴ እነ ኤርሜችዲ እነ ጃኒ እነ ራቹ በቅርብ ነው ሲሆነች ነገር አልፎላቸው፣ ኮንዶሚኒየም ላይ ራሱ መኖር የጀመሩት ያን ያህል ጊዜ ለፍተው ማለት ያን ያህል ጊዜ ለፍተው አንድ ኮንዶሚኒየም ላይ የገዙት ስንት አራት አምስት ዓመት ቲክታክ ላይ ቁ ብለው እነዚህ ሁለት ሶስት አራት መኪና አላቸው፣ ሶስት ቪላ አላቸው። ጌመር እንኳን አደሉ። ብዙ እዚህ የሚባል ጌመርም አደሉ። ተግባባ። ይሄ ገንዘቡን ቦጥ ቦጠው በሉ ቦጥ ቦጠው። ጨካኞች ናቸው፣ ተደራጅተዋል፣ እንትን አላቸው እንዲነኩ አይፈልኩም። መሸፋፈን ለምን? ይሄኛው ከተነካ የዛኛውን ጉድ ያወጣል። ያኛውን ከተነካ የዛኛውን ጉድ ያወጣል። ያቺ ከተነካች የዚህም ጉድ ታወጣለች። ጭውቴ ሆና ታብታብ ኮፒሊንክ እያረጋቸው ጨዋታ እኔ እርዳታ የማልገባበት ምክንያት ካያችሁን እግዚአብሔርን አመሰግናለሁ። አንድ ሰው ዮኒ ማኛ ሌባ ነው የሚለው ታ ዮኒ ማኛ ዘረፈኝ የሚለው አንድ ሰው አታምት እግዚአብሔር ይባላል። እግዚአብሔርን የማመሰግነው ህሊና ስላለኝ ደሃ ልትለኝ ትችላለህ፣ መናጢ በላይ ምናምን የፈለግከውን በላይ፣ የደሃን ብር ግን አንገቴ ይበጠሳል። አለቀ ግደ የደሃን ብር አስራ አምስት ዓመት በዚያ አጋጣሚ ጂጂ ከነ ምናምን አንድ የደሃ ብር በልታታት አሎች ጂጂ ኪያ አንድ የደሃ ብር በልታታት አንድ አሎች እና የደሃብር የሌባ ማህበር ተደራጅተው እንድናደርጋለን ብለው ቡጡን አርገው የሚበሉት አዲስ የመጡት ናቸው። አይን ያወጡ ናቸው። ሼም የሚባል የለም። እንትናም ብታመጣው ማን ነው? ሞት አይሰር ቦታ ነ አይሰር ትንሽ የቆየ ነው። ምን ያሉት ምን ያሉት ሶሻል ሚዲያ ላይ የሚዘርፍ የለም። ከነስድቡም እዮዳብ እዮዳብ ሆዴ ከርሴ አይሰር በማህበር የተደራጃችሁ ግን እርስ በራስ የምትዘርፉ በደንብ አላችሁ፣ በደንብ ትዘርፋላችሁ። አሜሪካን ሀገር የመንግስት ገንዘብ ይናፍቃል። አሜሪካን ሀገር እግዚአብሔር ምስክሬ በመንግስት ገንዘብ እኖራለሁ፣ ካልቅ እዚህ ሀገር ይናፍቃል። አትቴት ኢምፓስብል እና ናኑር አሜሪካን ሀገር እኔ አደንቃለሁ፣ በመንግስት ገንዘብ የሚኖር እግዚአብሔር ምስክሬ አድናቂ ኢምፓስብል አሜሪካን ሀገር እንድትሰራ ብለው ሆን ብለው የሚሰጡ ብር አፈር ቅድሜ ነው የሚያስገባል። ኢስ ኮልድ ሴክሽን ኤይት ነው የሚባለው፣ ለህይወትህ አንገትን የሚቀነጠስ ሰፈር ነው የሚያስገቡት። በጣም ጌሮ የሚባለው ሰፈር ውስጥ ነው የምትገባው። አቅሙ የሚሰጡት ለነሱ ነው እና እዛ ያስገቡሃል። የቤት ኪራይ በተወሰነ ይከፍላሉ። ፓርታይም ሰርተ አንተ የሆነ ትከፍላለህ። እዛ ሰፈር ግን እንደ ርችት ጥይት ሲተኮስ የሚዋልበት ነው እና አበሻን ብትገለው የመንግስት ቤት አይ ብትገለው አሜሪካ ብትገለው የመንግስት ቤት አይነው። አውሮፓ ሊኖር ይችላል። አውሮፓ ሲሰጡ ጨዋ ሰፈር ምናምን ሊያደርጉል ይችላል። ጥሩ ነገር ይኖር። አሜሪካ ነገር ግን የመንግስት ቤት ከፈለግ ሴክሽን ይባላል። ከሰው ያረቁኋል። ከምን አይነት ሰው ከጨዋ ከጥሩ። በሰላም ገብተ የምትወጣበት ሰፈር አይደለም። በህይወት ፈርደ ነው የምትገባው። የመንግስት ቤት በመንግስት ብር እተዳደራለሁ ካል በህይወት ፈርደ ነው የምትገባው። አሜሪካ ላይ ሲስተሙ እንደዛ ነው ሚሰራ። ለዚህ ነው ጥቁሮች በብዛት ህይወታቸው አልተቀየረውም። ኦን ፐርፐስ ይህን ነገር ያዘጋጁላቸዋል እዛው እየተባሉ እንዲኖሩ ሌላ ቦታ እንዳይሄዱ አድርገው ያኖሯቸዋል። አሜሪካን ሀገር አበሻ ሆኖ እኔ በመንግስት የሚኖር በመንግስት ህይወት የሚኖር እግዚአብሔር መዘገሪያ አንድ ሰው አላት አንድ አንድ ሰው ነው ማወት ኢምፓስብል፣ ስለማይቻል ግቻ ጥሩ። አውሮፓ ግን ይሰጡ ቤት ሊሰጡ ይችላሉ፣ ሜዲኮ ምናምን ሊያደርጉ ይችላሉ። አሜሪካ ግን አችል እና በጣም በጣም በጣም ያ ነው ልዩነት ያለው እና እኔ ልናገር ዘጠና አምስት ፐርሰንት ቲክታክ ላይ እርዳታ በግለሰብ ደረጃ የምትሰሩ ሰዎች ሌቦች ናቸው። የራሳችሁን ህይወት ቀይራችሁበታል ስለ ድሃው ስለ ምስኪኑ ኢትዮጵያ ላይ ስለተቸገረው ስለታመሙት ሰዎች ምንም አልመሰላችሁ፣ ምንም አልመሰላችሁ፣ ምንም አልገረማችሁም። እነዛ ሰዎች ቢታመሙ ቢሞቱ ምን ቢሉ ደንድ አይላችሁ። ሌቦች ናቸው፣ ጨካኞች ናቸው። ስትለማመዱት ተራ ነገር ይመስላችሁ፣ ተለማመዳችሁት፣ ኖርማል አደረጋችሁት። የሌብነት ስራችሁ ኖርማል በቃ እስኪ ኖርማል ለእናንተ የመስኪኑን ብር ቡጡ አድርጋችሁ በላችሁ እና ጣላችሁ። በላችሁ አድርጋችሁ። በቃ እንደነገርኳችሁ አሜሪካ እየኖረ አንድ ሰው ሦስት ዓመት አይደለም አምስት ዓመት ኢትዮጵያ ላይ በአምስት ዓመቱ ሦስት ቪላ ይገዛል። ሦስት መኪና ካሽ ነው እንግዲህ። ኢትዮጵያ ካሽ ነው የገዙት እነዚያ ሰዎች ካሽ ነው የገዙት። ስራ የለም እኮ እርዳታ፣ ለሰው የሚሰጠውን ገንዘብ ትንሽ ፈርቅ ይዤ እሰጣለሁ ነው ነገሩ። ነገር እኮ እንደዛ ፈርቅ፣ ትንሽ እያዛል ከዛ እረዳቸዋለሁ፣ የሚረዳውን ገንዘብ እሰጣለሁ። አሜሪካ አለ ሁለት ቪላ ሶስት ቪላ በአምስት ዓመት የገዛ ካለ በፈለግ ምክንያቱም የራስ ኑሮ አለ የራስ ህይወት አለ። ከዛ ላይ የቀረችዋን ተሟሙቶ ነው ለቤተሰብ የሚላከው፣ ከዛች የተረፈችዋን ወይም ደግሞ ካለን ጎሎ ነው ለቤተሰብ የሚላከው። ተርፎ ቴላከ የለም። ተርፎ ቴላከ አንድ ኢትዮጵያዊ ኤርትራዊ አታመጥ። እዚህ በዱቤ መኪና እየገዛን ለቤተሰብ በተወሰነ መልኩ ምናደርገው በዱቤ በክሬ በክሬ እዛ ግን በእርዳታ ስም ህዝቡን ገንጥለው ጨረሱት። ለምን አልገባውበትም? እርዳታ ውስጥ ስም ሳይኖረኝ ነው ፍምስና ሳይኖሬ ነው አይደለም፣ አይደለም ከድሃ ላይ እኔ ከኢትዮጵያዊ ድሃ ላይ ልውሰድ? ለምን ሞቴን ዛሬ? አረ ከአረባ ሀገር እንደዛ ፈግታ አፍርድሜ ልሳ የምታመጣውን ገንዘብ እኔ ልጠቀምበት? ሞቴን ዛሬ አር። እንዴት በዛ ደረጃ ሲዘርፉ እንኳን አይን የላቸው ላውጌሻ፣ እንዴና አባቴ አይን እንኳን የላቸው። ደግሞ መታው ነው የሚበጠረቁት። የሚያሳዝንን መታው እዚሁ እያየናቸው ናቸው ተቀይረው፣ አይናችሁን ጨፍኑ። እዚሁ እያየ ናቸው አይናችሁን ጨፍኑ። ላቤን ጠፋ ርግ ያመጣሁት ይሏል። እስ የትኛው ኢትዮጵያ እንደዛ ብትከፍልማ፣ እኛ አሜሪካ ለምን እንኖራለን? ለምን እዚህ እንፈጋለን? ምን አገባ እንደዛ የሚኖር በሶስት በአራት ዓመት ኢትዮጵያ ላይ ሁለት መኪና ገዝቼ ሶስት ቪላ ቤት ገዝቼ በሚሊዮን አካውንት ኖሩኝ። እንደገና የአስር የአስራ አምስት ሚሊዮን ገና መኪና አስመጥቻለሁ ያለው እምል ከሆነ አሜሪካ ምን አደርጋለሁ? ምን አደርጋለሁ? አሜሪካ ምን እናደርጋለን? አሜሪካኛ ወይ አውሮፓ ወይ አረብ ሀገር ምን ይደረጋል? ከዛ የበለጠ ኑሮ አለ እንዴ? ጭካኔያቸው በጣም ተባብረው ተባብረው ግሩፕ አላቸው በደንብ በደንብ ከበር አድርገው እንዲህ ነው እኛ የምንሰራው፣ ብለው ማለው በየጊዜው እንነጋገርክ እንደገና ደግሞ አዎ አዲስ እንኳን አመት ቀንታችሁብን ይላል። ሊቀና ቢቻል እኔ በሚረዳ ሰው ልቀን ይችላል። በፍራውን ልቀና ችላል። እንዴት እግዚአብሔር ቢባርከው በዞ ልቀና ችላል። በአገር ልጅ ልቀና ችላል። አንዳንድ የእርዳታን ነገር በሚሰጡ ወንድም እናቶቻችን ልንቀና እንችላለን። ያ ሬድዮ ተንክዩ ተባረክልኛ ልቀና እችላለሁ። እንዴት እግዚአብሔር ባልኳቸው ከእነሱ አልፎ ይህን ያደረገው ይኸው። አሁን ለገባችሁ የፍራውልን አሳይ አላለኝም። እኔ በጉልበት ነው የማሳየው፣ እግዚአብሔር ምስክሬ አላለኝም፣ የራሱ ጉዳይ። ፍራውልን የላክልኝን ላሳያችሁ፣ ከነቁጥሩ ነው። በአንድ ሆኖ ስምንት ሚሊዮን ስድስት መቶ ሰማንያ ሶስት ሺህ ዘጠኝ መቶ አንድ ብር ነው፣ ይኸው የላክልኝ። ይኸውላችሁ ይኸው ትራንዛክሽን ይሄ በሙሉ የተላከ በአንድ ወር የተላከ ከዚህ ብር ላይ ምን ያህል ሰጡ እነዛ ሰዎች? አሁን ስፍራውን እንደዚህ ከላከ ከዛ ብር ላይ ምን ያህል ብር ነው የወሰዱት እነዚህ ሰዎች? እንግዲህ ኦልሞስት ዘጠኝ ሚሊዮን ነው የላከው። ከዘጠኝ ሚሊዮን ላይ አምስቱን ለራሳቸው አድርገው ሌላ ይሰጡ። በአንድ ወር ከአንድ ሰው አምስት ሚሊዮን ተቀብለዋል። እንዴት ሁለት መኪና አይደለም። ሌላ እንዴት ያልነገሩም፣ ትልልቅ አፓርትመንቶች ሰርተዋል። እነዚህ ሰዎች የሚያከራዩት፣ በእርግጠኝነት እነግራለሁ። ትልልቅ ያልነገሩም ጂ ፕላስ ፎር ጂ ፕላስ ሲክስ ሰርተዋል። እነዚህ ሰዎች ያልተነገርም፣ በድብቅ ያለ በድብቅ ያለ ጂ ፕላስ ፎር ጂ ፕላስ ሲክስ አፓርትመንት ሰርተዋል። እነዚህ ሰዎች አብነት ጂ ፕላስ ስሪ ያለው ነው የምትለኝ ላውቀው

ታብታብ ኮፒ ሊንክ እያደረጋችሁ ቤተሰብ፣ በመሀል ምን ይላውን ድሬ አለ። እነዚህ ሰዎች የሚላከውን እብላት እየዘወሩ ነው የሚያጫወቱት። እና ኢኮኖሚም ሀገር እየተመታ እንደሆነ በዛ ታውቃለህ። እና ያሳዝናል። ደሃው አሳዘነ። እግዚአብሔር ምስክር ኢትዮጵያ ላይ ደሃው አሳዘነ። ደሃው ምስኪኑ አሳዘነ። ታመናል አልጋ ላይ የሚማቀቁት ለነሱ ነው በብዛት ፍራውን በተለይ የሚሰጠው ለእንደዚህ አይነት፣ በጣም ደግሞ ለሸመገሉ ሰዎች፣ እኔ ስለማቀው ነው ለሸመገሉ ሰዎች፣ ለደከሙ እናቶች አይችልም። ስለማ እናቱን የሚወድ ሰው በትልቅ ሰው አያስችሉ እና እንጨት ተሸክመው መንገድ ላይ ሲሄዱ የሆነ ነገር ሲያደርጉ ሲያይ አያስችልም። ማንም እንግዲህ እናቱን የሚወድ ሰው አያስችለውም እና በጣም የሚያሳዝነኝ የሚሰጥ ሰውን ለመታየት ነው የሚሉ ሰዎች ይገርሙኛል። የሚሰጥ እስቲ ለታይታ ነው ለምትሉ ሰዎች ስጡና ታዩ ስ ስጡና ታዩ። በስቲ ፕሊስ ስጡና ታዩ። እስቲ እናድንቃችሁ ነው ነው ብታው የፍራውልንም የሌሎቹንም የነ ዞይንም ምናምን ተው ተው። እነ ፍራውል ለታይጣ እነ ዞይ ለታይጣ ምናምን ለታይታ ተባላ ነው። ኦኬ፣ እነ የሀገር ልጅ እና አሁን የምጠይቃችሁ ምንድን ነው? እናንተ ለታይታ ስጡና እንያችሁ፣ እንያችሁ ስጡ። ለመሴ ደሃውን እርዱና በደንብ ታዩበት፣ እናመስግናችሁ፣ እናክብራችሁ፣ እስቲ እንያችሁ። ደሃውን እርዱና፣ ደሃውን አግዙና ይኸው የረዳውበት ብላችሁ እነዛ ደሃው ሲያመሰግኗችሁ ቪዲዮ ይሰራና እስቲ እስቲ ንገር ደሃውን እንደዚህ አይነት ችግር ያለበት በጣም በጣም በጣም እርኩስ እርኩስ የሆኑ ኢትዮጵያውያን አሉ። ሲረዳም ኮምፕሌን የሚያረጉ ምን ሲልም በሙሉ የኮምፕሌን የቅናት መንፈስ ያለባቸው ሰዎች አሉ። አሁን እንግዲህ ባለፈው ፍራውልም ዞይም ተቀጠቀጡ፣ አቆሙት። አሁን ደረቀ። ማነው የሚረዳው? አሁን የእርዳታ ነገር ሲሰሩ አይታቸዋል። የእርዳታ ነገር ብለው ሲያወሩ አይታቸዋል። በአሁኑ ሰዓት እንዲህ ተረዳ ብለው አሁን ደግሞ የሆነች ሙርድ መጥቷል። እሱን ራሳችሁ ድረሱበት፣ ራሳችሁ ድረሱበት።